ነበር ኪራይ ቤት ነው። እዛ ተቀጥሬ በሻ አምስት ደግሞ ሰራ ነበር። ከዛ ሁለት ዓመት በፊት እና ወክማ ደግሞ ስንሰራ ብዙ ገንዘብ ነበር የምናገኘው፣ ምናምን ያው ቤት ምናምን። ከዛ ደግሞ ወርደሽ በወር አንድ አምስት መስራት በጣም ከባድ ምንም፣ አምስት ትራንስፖርት አደግባልሽ በቃ ከዚህ ህይወት መውጣት ፈልግ ነበር። ትልቅ በጣም ትልቅ የሆነ አላማ ነበረኝ። ማሳካት የምንፈልጋቸው እንደው ማሳካት እንኳን ባልችል በተሻለ ደሞዝ መስራት ፈልግ ነበር እና ኪዳንምረት ወይ ዛሬ በቃ ትራጄዲ ላረገው ነው። አይኔ ቪዲዮ ተቆጥሽ ቅርታ፣ በጣም ይቅርታ። እንግዲህ መናገር ስላለብኝ ነው ግዴታ። ኪዳንምረት ብረት እንዳልኩሽ አለቅስ ነበርና ለቅሶይ የተሰማ ጩኸቴ የተሰማ እንባዬ የታበሰ ያህል ሰማኝ፣ እና እሷን የማመሰግንበት ቃል የለኝ። በተለይ ደግሞ በቃ የምታወራኝ ይመስለኛል ሳውራት የምትሰማኝ፣ የዛን ያህል ድረስ እስከማኮርፍ ድረስ የአመቱ ኪዳነምህረት ሆነ ሁሉም ይሄዳል አይደለ? ወደዛ ወደፊት ላለመዞር ፊቴን እንደዚህ አድርገህ ይሄጃ ያቃለ ኑሮ መሮኝ ማለት ነው። እና እሷን ምንም አመሰግንበት ቃል ስለሌለኝ የአንድ ቀን ተንበርክኬ ነገሮች ይሳኩልኝ እግዚአብሔር ይስጥሽ አልኳት። ይቅርታዬ አንድ ነው ማስለቀስኩሽ፣ እና ብቻ ለኪዳነ ምህረት ደግሞ በጣም እኔ ነገሮች የሚሳኩ አልመሰለኝም። ትናንትና ላይ ቆመሽ እንዴት ሶስት ቀን አሁን ከሶስት ቀን በኋላ ቀረጻለሽ ብባል ኦኬ ግን ከሶስት ቀን በኋላ የሆነ ነገር አለች ብትይኝ፣ እዛኔ ብዙ ነው። ሶስት ቀን ሶስት ዓመት ነበረ በዛ ሰዓት ማለት ነው። ከባድ ጊዜ ነበረ። እና እኔ እግዚአብሔር ስጥሽ ልበላት ምን እንደሚያለቅ ቃል ምን ነገር የለኝም። ግን ተስፋ የቆረጣችሁ ሰዎች ካላችሁ ተስፋ አትቁረጡ። በተለይ መብርሃን ካለች ጎናችሁ ተስፋ አይቆረጥም። ግን ብዙ ተስፋ ቁርጭ ነበረ። መኖር አልፈልግም ብዬ ነበር። ግን አሁን መኖር ያጓጓኛል እና ብቻ

ይሄኮ ስራ እንዲሰሩ ብቻ ለማበረታታ እኔ እኔ ገንዘብ ካልተቀበሉ ነው።

ሰላም ነዎት። ገናን እንግዲህ በሌላ ቀን ብለው ስለቀጠሩ መጥቻለሁ ተመልሼ ሁኔታውን መምተኛ ነኝ። እና የሰው ገንዘብ እንደ ይስሙኝ አንድ ጊዜ አባታች እኔ ባይወልዱኝም ልጆት ነው እኔ አውቃለሁ። የእርሶን ማንነት በደንብ ነው የማውቀው። ግን የግድ ነው እኛ ልጆት አለው ካላልነት ማነው ታዲያ እርስን? ዞሮ ዞሮ አሁን ከኔ አይደለም። አሁን አባባ የሚሰሙኝ አንድ ነገር አንድ ወንድም አንድ እህታችን አርቲስት ነው እና የእርስዎን ጥንካሬ አይታ ለአባባማ ይሄ ያስፈልጋቸዋል፣ ያቺ እንደውም በቂ አይደለችም ብላ ይሄን ብር መካለች አላቸው። አሁን እኔም ብለው አይደለም የቀበሉት ዛሬ እንደውም ነው አስር ሽብር ነው የመጣ